ሰላም፣ ጤና ይስጥልን የተከበራችሁ ጉባለች ቤተሰቦች፣ ይህ አሁን የማቀርብላችሁ ዜና በተለይ በአማራ ክልል ላይ ያለውን የዛሬውን ዘገባ መሰረት ያደረገ እና ጽንፈኞች ስለ አማራ ክልል የሚያወሩትን ነገር እንድታነጻጽሩና እንድታውቁ ብቻ መሰረት ያደረገ መረጃ ነው። አማራ ክልል ላይ ያተኩራል። እዛ ጋ ምን ይደረጋል? ዛሬ ላይ ብቻ ያለውን ነገር እዚህ ጋር እናወራለን። አብራን እንቆይ። በጫካ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ማህበረሰቡ ተቀላቀሉ፣ ይላል የአማራ ክልል ዘገባ። በማዕከላዊ ጎንደር ዞን በታች አርማጮ ወረዳ ነፍጥ አንስተው ሲንቀሳቀሱ የነበሩ 11 ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ማህበረሰቡ መቀላቀላቸውን ነው የገለጠው። በሰላም ወደ ማህበረሰቡ የተቀላቀሉት ታጣቂዎች ቡድኖች እንደተናገሩት ያሳለፍነው የእርስ በርስ ጦርነት ተገቢ እንዳልሆነ ተረድተን በሰላም መጥተናል። ከጫካ የትጥቅ ትግል ወጥተን የመጣ ነው እርስ በርስ የማያግባቡን ጥያቄዎች በውይይት ለመፍታት ዝግጁ በመሆናችን ምክንያት ነው ብለዋል። በቀጣይም ከመንግስት ጎን በመሰለፍ ለሰላም ግንባታ ስራ የሚጠበቅብንን ሁሉ ለመወጣት ዝግጁዎች ነን፣ ጫካ የሚገኙ ወንድሞቻችንንም ወደ ሰላም እንዲመጡ የበኩላችንን ድርሻ እንወጣለን ብለዋል። የመራ ህዝብ ጥያቄ ለመመለስ ሰላማዊ ውይይትና ንግግር እንጂ የትጥቅ ትግል አማራጭ አይሆንም ያሉት ደግሞ የሰላም ጥሪ ተቀብለው እንዲሁ የገቡ ሌሎች ታጣቂዎች ናቸው። የእምነት ስራ ዓለም አቀፍ ድርጅት ለምስረታ ትምህርት ቤት 15 ሚሊዮን ብር የሚገመት የትምህርት ቤት ቁሳቁስ ድጋፍ አደረገ። የእምነት ስራ ዓለም አቀፍ ድርጅት ለምስረታ ትምህርት ቤት 15 ሚሊዮን ብር የሚገመት የትምህርት ቁሳቁስና የተማሪ ዴስክ ድጋፍ ነው ያደረገው። የድርጅቱ የቦርድ ሰብሳቢ አቶ መንክር ግርማ እንደገለጹት አሜሪካ ሎስ አንጀለስ የሚገኙ ትውልደ ኢትዮጵያውያን ተሰባስበው ለሀገራቸውና ለወገናቸው ድጋፍ ለማድረግ የተቋቋመ ድርጅት መሆኑን አንስተዋል። ከዚህ በፊት በአማራ ክልል በተለያዩ አካባቢዎች አራት ትምህርት ቤቶችን ሰርተው ማስረከባቸውንም አስታውሰዋል። በደብረ ብርሃን ከተማ ጠባሴ ክፍለ ከተማ ምስረታ ትምህርት ቤት በአብዛኛው ተፈናቃይ ተማሪዎች የሚማሩበት በመሆኑ በቆርቆሮ ክፍል ውስጥ ተማሪዎች መሬት ተቀምጠው ሲማሩ አይተው ልባቸው መነካቱንም አስታውሰዋል። በዚህም ምክንያት 15 ሚሊዮን ብር የሚገመት ለ252 ተማሪዎች ዩኒፎርም፣ ቦርሳ፣ ደብተር የተማሪ ዴስክና ሌሎች ቁሳቁሶቹንም ድጋፍ ማድረጋቸውን ነው የተናገሩት። የደብረ ብርሃን ከተማ ትምህርት መምሪያ ኃላፊ ወይዘሮ መቅደስ ብዙነህ በበኩላቸው የመሰረታ ትምህርት ቤት ደረጃቸው እንዲያድግ ህብረተሰቡ ተደጋጋሚ ጥያቄ በማቅረቡ ምክንያት ስታንዳርዱን ሳያሟላ የተከፈተ መሆኑን አብራርተዋል። ድርጅቱ ጥያቄያቸውን በአጭር ጊዜ ተቀብሎ የትምህርት ቤቱን ችግር ያቃለለ ድጋፍ በማድረጉ ወይዘሮ መቅደስ በጣም ደስተኛው ነው ምስጋና አቅርበዋል። ወደ ሌላው ዜና ስናልፍ ደግሞ በአመለካከትና በተግባር በመቀናጀታችን ያስመዘገብናቸውን ውጤቶች የበለጠ ማጠናከር ይገባል አሉ። ክቡር አቶ ይርጋ ሲሳይ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የባህር ዳር ከተማና የሰሜን ጎጃም ዞን ወቅታዊ የሰላምና ልማት ስራ ግምገማ መድረክ መካሄድ ተጀምሯል። በግምገማ መድረኩ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ክቡር አቶ ይርጋ ሲሳይ፣ የንግድና ገበያ ልማት ቢሮ ኃላፊ ኢብራሂም መሐመድ፣ የጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱን ጨምሮ የባህር ዳር ከተማና የሰሜን ጎጃም አመራሮች በውይይቱ ላይ ተገኝተዋል። ለጋራ ዓላማ በጋራ መትጋት በመቻሉ ዘርፈ ብዙ ለውጦችን እያስመዘገብን ነው ያሉት ክቡር አቶ ይርጋ ሲሳይ በአመለካከትና በተግባር በመቀናጀታችን ያስመዘገብናቸውን ውጤቶች የበለጠ ማጠናከር እንደሚገባ ተናግረዋል። አሁናዊ የሰላም እንቅስቃሴን በማጠናከርና ዘላቂነትን ያለው ሰላም በማረጋገጥ ህዝባችን ዋነኛ ትኩረቱን ልማት ላይ ብቻ እንዲያደርግ የሚያስችል ቀጣይነት ያለው ስራ ይሰራል ያሉት ክብራቶ ይርጋዬ የባህር ዳር ከተማና የሰሜን ጎጃም ዞን ያላቸውን የተሻለ መስተጋብር ሊያስቀጥሉት እንደሚገባም አሳስበዋል። የንግድና ገበያ ልማት ቢሮ ኃላፊ ኢብራሂም መሐመድ፣ በበኩላቸው ከሰላም ስራው ባሻገር የህዝብ የልማትና መልካም አስተዳደር ጥያቄዎችን ለመፍታት መሰራቱ የህዝብን ተጠቃሚነት ለማረጋገጥ የሚያስችል መሆኑን ተናግረዋል በህዝቡና አመራሩ በቅንጅት በመስራቱ የመጡ ለውጦችን ማስቀጠል እንደሚገባም ገልጿል። የሰላም ግባችንን ለማሳካት እንዲሁም የማህበራዊና ኢኮኖሚያዊ ልማታችንን ለማፋጠን ሁሉም የድርሻውን ሊወጣ እንደሚገባ የተናገሩት የጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ ሰላምን ለማስፈንና ልማትን ለማፋጠን በትጋት መስራት ይጠበቅብናል ብለዋል። ሌላው በአማራ ክልል 760 የመንገድ ፕሮጀክቶች መካከል 726 ፕሮጀክቶች በተያዘው ዓመት ለማጠናቀቅ እየተሰራ መሆኑን የአማራ ክልል መንገዶች ቢሮ አስታወቀ። የአማራ ክልል መንገዶች ቢሮ ባለድርሻ አካላት በተገኙበት የ2017 በጀት ዓመት የሰባት ወራትን የተከራወሪ ስራ አፈጻጸም ግምገማ በጎንደር ከተማ እያካሄደ ይገኛል መርሃ ግብር ላይ በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ድረስ ሳህሉ የመንገድ መሰረተ ልማቱ መንግስት የጀመረውን የገጠር ትራንስፎርሜሽን ለማሳካት ዋነኛ መሳሪያ መሆኑን ገልጠዋል። በችግር ውስጥም ሆኖ ከባለፈው ዓመት ጋር ሲነጻጸር የተሻለ ነው የዘንድሮ አመት ብለዋል። በክልሉ የተሰሩ ያሉ ወይም እየተሰሩ ያሉ የመንገድ ፕሮጀክቶች በተያዘላቸው የጊዜ ገደብ እንዲጠናቀቁ ባለድርሻ አካላት በጋራ መስራት ይገባል ያሉት ዶክተር ድረስ የመንገድ ፕሮጀክቶችን ህብረተሰቡን እያሳተፈ ስራ መስራት እንደሚገባ አመላክተዋል። የአማራ መንገዶች ቢሮ ኃላፊ ጋሻው አወቀ በበኩላቸው የመንገድ ዘርፉን በማሳደግ የክልሉን ህዝብ ኢኮኖሚያዊና ማህበራዊ ተጠቃሚነት ለማረጋገጥ እየተሰራ መሆኑን ገልጠዋል። በተያዘው በጀት ዓመት ከ726 በላይ ፕሮጀክቶች ተጠናቀው አገልግሎት እንደሚሰጡም አመላክቷል። በፌዴራል መንግስት እየተከናወኑ ካሉ 63 ፕሮጀክቶች መካከል 32 የሚሆኑት ፕሮጀክቶች ወደ ሥራ መግባታቸውን ገልጠዋል። በዚህ ዓመት 427 ኪሎ ሜትር መንገዶች ተገንብተው አገልግሎት እየሰጡ መሆናቸውንም ተናግረዋል። እየተከናወኑ ያሉ የመንገድ ፕሮጀክቶች ክረምት ከመግባቱ በፊት በማጠናቀቅ ለአገልግሎት ክፍት በማድረግ እየተሰራ መሆኑን ገልጠዋል። በመንገድ ጥገና ዘርፍ የተሻለ ስራ መሰራቱን ገልጠው በተያዘው በጀት ዓመት 17600 ኪሎ ሜትር ርዝመት ያለው ማለት ነው ለመጠገን ታቅዶ 9600 ኪሎ ሜትር መንገድ መጠገናቸውንም ገልጠዋል። ህብረተሰቡን በመንገድ ተጠቃሚ ለማድረግ የተሰሩ ስራዎች አበረታች ቢሆኑም ከህብረተሰቡ ፍላጎት አንጻር ብዙ ስራ ይጠይቀናል ብለዋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው የእንኳን ደህና መጣችሁ መልእክት ያስተላለፉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው ከተሜነት ከተሜነትን ለማሳደግ አንዱ የመንገድ መሰረተ ልማት መሆኑን ገልጧል። ያዘዞ አርበኞች አደባባይ የአስፓልት ኮንክሪት መንገድ ለብዙ ዓመታት ሲጓተት መቆየቱን ገልጠው በአሁኑ ወቅት ለፍጻሜ መቃረቡን መንግስት ለከተማው ልማት እየሰጠውን ትኩረት እንደሚያሳይም እንደሚያረጋግጥም ተናግረዋል። ወደ ሌሎች ዜና ስናልፍ ከፍተኛ የመንግስት የስራ ኃላፊዎች የማዕከላዊ ጎንደር ዞን ልማትን ጎበኙ። ከፍተኛ የመንግስት የስራ ኃላፊዎች በማዕከላዊ ጎንደር ዞን በላይ አርማጭሆ ወረዳ እየተሰሩ የሚገኙ የልማት ስራዎችን ነው የጎበኙት። በጉብኝቱ በምክትል ርዕሰ መስተዳደር ማዕረግ እና የገጠር ዘርፍ አስተባባሪ እና የግብርና ቢሮ ኃላፊ አቶ ድረስ ሳህሉ ርዕሰ መስተዳደሩን የኢኮኖሚ ጉዳዮች አማካሪ ቀለም ወርቅ ምህረቴ የርዕሰ መስተዳደሩ የመሠረተ ልማት አማካሪ ደስ ያሰሜ የአማራ ክልል መንገድ ቢሮ ሃላፊ ጋሻው አወቀና ሌሎችም አመራሮች ተገኝተዋል በጉብኝቱ ላይ አመራሮቹ በሌማት ትሩፋት በእንስሳት እርባታና በወተት ተዋጽኦ በአትክልትና ፍራፍሬ ልማትና ሌሎችም የልማት ስራዎችን ጎብኝተዋል የማዕከላዊ ጎንደር ዞን መንግስት ኮሚኒኬሽን መረጃ እንደሚያመለክተው በተፈጥሮ ሀብት ልማት ስራ እየተከናወኑ ያሉ የተፋሰሱ ልማት ስራዎችን መጎብኘታቸውና ደስ የሚሉ መሆናቸውንም ነው እዚህ ጋር ያስቀመጡት። የጣና ሐይቅ ብዝሃ ህይወትን በቅንጅት በመጠበቅ አዎንታዊ ለውጥ ማምጣቱን የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ ገለጠ። የጣና ሐይቅ ብዝሃ ህይወትን በቅንጅት በመጠበቅ አዎንታዊ ለውጥ ማምጣቱን የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ ነው የተናገረው የገለጸው ወይዘሮ እሰይነሽ አሳዬ በባህር ዳር ዙሪያ ወረዳ የወንጀጣ ቀበሌ ነዋሪ ናቸው። ሳምንቱን ሙሉ በጣና ሐይቅ ዳርቻ ከለማው የድንገል ተክል ላይ ጨፌ እየቆረጡ ይሸጡ እንደነበር ነግረውናል። አሁን ላይ ግን የአካባቢው ማህበረሰብ የድንገል ተክሉ በመመንጠሩ የውሃው መሸሽ ለህልውናችን አስግቶናል በሚል ደንገል እንዳይቆረጥ መከልከሉን አንስተዋል። እሳቸውም ህጉን መጣስ በመፍራታቸው ከደንገል ላይ ጨፌ እየቆረጡ የመሸጥ የሰርክ ተግባራቸውን እንዳቋረጡ ነው የነገሩን። ከጣና ሐይቅ ውስጥ አሳ አስግሮ መሸጥ የሚተዳደረው ወጣት ደንበሌ አማራ የደንገል ተክል ለበርካታ አዋፋት እና ሌሎችም በውሃ ላይ ለሚኖሩ እንስሳት መጠለያ በመሆን እንደሚያገለግል ነው የገለጸው። የደንገል ተክል ባለበት የሐይቁ ክፍል ከፍተኛ የአሳ ምርት እንደሚገኝም ተናግሯል። በዘጌ ሰርጥ የልጆሜ ቀበሌ ነዋሪ አቶ ካሳሁን ባይሌ ግለሰቦች የደንገል ተክልን ለታንኳ ለስፌት፣ ለቤት ጣሪያና ለአጥር መስሪያ በሚል እንደሚመነጥሩት ተናግሯል። የተክሉን ስርም በማንገል ውሃው ሲሸሽ ለሕገ ወጥ እርሻ እና ግጦሽ የሚጠቀሙ ግለሰቦችም እንደነበሩ አስታውቋል። በዚህም ምክንያት ተክሉ እየጠፋ በሄደባቸው የጣና ዳርቻዎችም ውሃው በከፍተኛ መጠን መቀነሱን ተናግሯል። የአካባቢው ሕብረተሰብ የጣና ዳርቻዎችን ውሃ ገብ የመሬት እንዳይታረስ ደንገሉ እንዳይቆረጥና ቄጤማው እንዳይታጨድ በመከልከል አሁን አካባቢው መልሶ እንዲያገግም ማድረግ ተችሏል ነው የተባለው። የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ ተወካይ ዳይሬክተር ጋሻው መሳፍንት 3156 ኪሎ ሜትር ስኩዌር በላይ ስፋት ያለው የጣና ሐይቅን ህልውና ከህልውናው አደጋ ማለት ነው ለመጠበቅ ማህበረሰቡንና ባለድርሻ አካላትን በማወያየት መግባባት ላይ ተደርሶ ወደ ተጨባጭ ስራ ተገብቷል ብለዋል። ኤጀንሲው በሀይቁ የሚገኘውን ብዝሃ ህይወት የማልማት፣ የመጠበቅ፣ የመንከባከብ ኃላፊነቱን ለመወጣትም ከህብረተሰቡ፣ ከአብያተ ክርስቲያናት ከሆቴሎችና ዩኒቨርሲቲዎች ጋር ተቀናጅቶ በመስራት አዎንታዊ ለውጦች መጥተዋል ብለዋል። አሁን ላይ በባህር ዳር ዙሪያ የጣና ሀይቅን ዳርቻዎች ከህገወጥ እርሻ ተግባር መታደግ ተችሏል ብለዋል። የሀይቁን ዳርቻ ከየትኛውም የህልውና ስጋት ለመጠበቅና ሀይቁን በዘላቂነት ለማልማትም ባለድርሻ አካላትና ከፍተኛ ሚና እንዲጫወቱ ማሳሰባቸው ተነግሯል። ከ32 ሺህ በላይ አባወራዎች ከሴፍትኔት ፕሮግራም ሊመረቁ መሆኑ ተገለጠ። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት በተያዘው በጀት ዓመት 320 በላይ አባወራዎች ከሴፍትኔት ፕሮግራም ሊያስመርቅ መሆኑን ገልጧል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አቶ አለሙ ይመር እንደ ገለጹት በዞኑ 315168 ሴፍትኔት ተጠቃሚዎች መኖራቸውን ገልጠው ለሴፍትኔት ተጠቃሚዎች በዓመት 981338801 ብር በገንዘብ 96 ሺህ ነጥብ 5 ደግሞ ኩንታል የምግብ እህል በዓመት እንደሚሰጣቸውም አስረድተዋል። በዞኑ በዚህ ዓመትም 135 ሚሊዮን ብር ካፒታል በጀት በሁሉም ወረዳዎች ለመስኖ ለተፈጥሮ ሀብትና ለገበሬ ማሰልጠኛ ተቋማት ለመስራት በጀት ተመድቦ አጠቃላይ ስራው 51 በመቶ መድረሱንም ገልጠዋል። በዞኑ የሴፍትኔት ተጠቃሚ የነበሩና የተሻለ ሀብት ያፈሩ 32284 አባወራዎች ለእያንዳንዳቸው 300 ብር በመስጠት ከሴፍትኔት እንዲመረቁ ለማድረግ እየተሰራ ነው ብለዋል። ለዚህ ፕሮግራም ማስፈጸምም ከ7 58 ሚሊዮን ብር በላይ በጀት ተይዟል ነው ያሉት የአንጎት ወረዳ የሴፍትኔት ፕሮግራም አስተባባሪ አቶ ኃይለ ማርያም ኃይለ ሚካኤል ወዳጀነው እና የጉባላፍቶ ወረዳ ምግብ ዋስትና ቡድን መሪ አቶ መሐመድ መር በበኩላቸው በፕሮግራሙ ማህበረሰቡን የሚጠቅሙ ብዙ የልማት ስራዎች እየተሰሩ እንደሚገኙም ተናግረዋል። ሌላው በሰሜን ወሎ ዞን ሃራ ከተማ አስተዳደር ሰላሜን እጠብቃለሁ፣ የጋራ ብልጽግናችንን እናረጋግጣለን አረጋግጣለሁ በሚል መሪ ሀሳብ ከሁሉም ወካይ የማህበረሰብ ክፍሎች ጋር ውይይት ማካሄድ ተጀመረ ተባለ። ውይይቱን የሰሜን ወሎ ዞን ወጣቶች ስፖርት መምሪያ ኃላፊ አቶ አሸናፊ ሰማሙ የ ስምንት መቶ ሁለተኛ ኮር ምክትል አዛዥ ኮሎኔል ወርቁ የሀራ ከተማ አስተዳደር ወይም ምክትል ከንቲባ ኢንጂነር መሐመድ ሰይድ እና የከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፈንታው በለጠ በጋራ በመሆን ነው ጉባኤውን እየመሩት የሚገኙ። የሀራ ከተማ አስተዳደር ከንቲባ ኢንጂነር መሐመድ ሰይድ የመክፈቻ ንግግር ያደረጉ ሲሆን፣ ሰላማችንን በማረጋገጥና አንድነታችንን በማስጠበቅ ለልጆቻችን የተሻለች ኢትዮጵያን ማውረስ ይኖርብናል ብለዋል። መወያያ ሰነዱን የሀራ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፈንተው በለጠ ያቀረቡት ሲሆን የሰነዱን ተጨባጭ ሁኔታ በዝርዝርና በጥልቅ በማቅረብ ለውይይቱ መነሻ አድርገውታል። በሰሜን ሸዋ ዞን ሞርት ናጅሩ ወረዳ የወይና የወይራ አንባ ቀበሌ ነዋሪዎች በወቅታዊ ሰላምና ጸጥታ ጉዳዮች ላይ ውይይት አደረጉ። የሰሜን ሸዋ ዞን ትራንስፖርት ጽህፈት ቤት ኃላፊ እና የወረዳው ደጋፊ አቶ ደጀኔ በቃ ቀለ የዞኑ ሰላምና ደህንነት ምክትል መምሪያ ኃላፊ አቶ አባይ ድሌ፣ የወረዳው ዋና አስተዳዳሪ አቶ ገሉ ካሰው፣ ኮሮኔል ደረጀ ዳባሳ የመቶ አምስተኛ ኮማንዶ ክፍለ ጦር ምክትል አዛዥ ውይይቱን መርተውታል። ህብረተሰቡም ከሰላምና ልማትን ጎን በመሰለፍ እድገትን ለማፋጠን ከፍተኛ ፍላጎታቸው እንደሆኑ ተናግረዋል። ሰላም አማራጭ የሌለው ጉዳይ መሆኑንና መንግስት ህግ የማስከበሩን ተግባር አጠናክሮ ሊቀጥል እንደሚገባም አጽኖ ሰጠው ገልጠዋል። በመጨረሻም የእስቴ ስማዳ አስፋልት ኮንክሪት መንገድ ግንባታን ለማጠናቀቅ እየተሰራ ነው ተባለ። በደቡብ ጎንደር ዞን ከእስቴ መካነ ኢየሱስ ወገዳ ከተማ እየተሰራ የሚገኘው የአስፋልት ኮንክሪት መንገድ ግንባታን ለማጠናቀቅ እየተሰራ ነው ተብሏል። የመንገድ ስራው በወገዳ ከተማ ውስጥ 3 ነጥብ 2 ኪሎ ሜትር የሚሸፍነውን ቀሪ ስራዎች ለማጠናቀቅ ነው እየተሰራ የሚገኘው ከእስቴ መካነ ኢየሱስ ወገዳ ከተማ የሚሰራው የአስፓልት ኮንክሪት መንገድ ግንባታ 50 ነጥብ 4 ኪሎ ሜትር የሚሸፍን ሲሆን የመንገድ ስራው ሲጠናቀቅ የህዝብ ለህዝብ ትስስሩን በማሳለጥ የተለያዩ ማህበራዊና ኢኮኖሚያዊ መስተጋብሮችን ያጠናክራል ተብሏል። የመንገዱ ቀሪ ስራዎችን በፍጥነትና በጥራት እንዲጠናቀቁ በየደረጃው የሚገኙ የህብረተሰብ ክፍል ተገቢው ክትትልና ድጋፍ በማድረግ የዜግነት ግዴታቸውን መወጣት የሁሉም ድርሻ ሊሆን ይገባል ተብሏል። የተከበራቸው አድማጮቻችን ጽንፈኞችና የአማራ ህዝብ ጠላቶች የዛ ህዝብ ሰቆቃና እልቂት እንዳያበቃ የሚሰሩትን የሚያወሩትን ዛሬ ላይ ብቻ ሲያወሩት የዋሉትን መሰረት ያደረገና ዛሬ ላይ ብቻ ደግሞ በአማራ ክልል ላይ እየተከወኑ ያሉ ያሉ አጠቃላይ ሁነቶችን የሚገልጸውን ነገር ነው ለማስረዳት እዚጋ ይህንን ስለ አማራ ክልል ብቻ ወቅታዊ ነገር ለማንበብ የሞከርኩት ማለት ነው። አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ጉባኤ ኢትዮጵያን ሳብስክራይብ ላይክ፣ ሼር እንደዚሁ በማድረግ እንዲሁም ሱፐር ታንክስ ደግሞ የራሳችሁን ሀሳብ የምትገልጡበት መንገድ ነው። አብራችኙኑ የአማራ ክልል ሰላም ተመልሷል። ይቀጥላል። ጽንፈኞች ባንዳዎች ይቀበራሉ። ኢትዮጵያ በዛሬው እለት የምክክር ኮሚሽኑ በአማራ ክልል ያለውን ችግር ለመፍታት መጀመሪያ መንግስት ተነሳሽነቱን ወስደው የተኩስ አቁም ጥሪ ያድርግ የሚል ሀሳብ አቅርቧል። እና ይሄን በተመለከተ በመንግስት በኩል እስካሁን የተሰጠ ምንም አይነት ምላሽ የለም። ነገር ግን መንግስት ይሄንን ሀሳብ ተቀብሎ ተግባራዊ ቢያደርገው በእናንተ በኩል ያለው ምላሽ ምን ይመስላል የሚለውን ጥያቄ ምላሽ ለማግኘት ነው የደወልኩልህና በአጠቃላይ ጥሪውን እንዴት አገኛችሁት፣ እንዴት ታዩታላችሁ? የውሸት የማስመሰል እና የስህተት ጥሪ ነው ምክንያቱም አመድ ወደ አማራ ክልል አየር ኃይል መካና እና ገኛ ታዋቂ ሲመጣ ለምን ዓላማ እንደመጣ ግልጽ ነው። ሀያ ሰባት አካባቢ ዙር የመከላከያ ሰራዊት አባላት አስገብቶ ንጽዋን እየጨፈጨፈ መሰረተ ልማት እያወደመ ያለበት ሁኔታ ነው ያለ ጦርነቱን በአስቀመጠ ጊዜ ገደብ ባለማጠናቀቁና ያመጣው ኃይል እና መሳሪያ እየተማረከ በእጃችን በመግባቱ ምክንያት ተጨማሪ ያለ ያደለ የሀገሪቱን የካፒታል በጀት ወደ ተተኳሽና የጦር መሳሪያ ቀይሮ ጦርነቱን አሸንፋለሁ በሚል ግምገማ ከአዘርባይጃን መሳሪያ ገዝቶ ሲመጣ ሁለት መርከብ ተተኳሽ ስለተወሰደበት የሚተኩሰው አቶ ቁጭ ብሏል። በአንጻሩ እኛ ከአመት በፊት የጀመርነውን መከላከል ወደ ማጥቃት ቀይረን እና አብይ አህመድ ወራሪ መከላከያ ወዳለበት ካምፕ እየሄድን በየቀኑ እየደመሰስን እየማረክን ተተኳሹን በእጃችን እያስገባን ይህ የሚከደውን ወደ ቤተሰቡ እየሸኘን ያለንበት ሁኔታ ነው ያለው። የመከላከያ ኃይል አከርካሪውን መተን የአብይ አህመድን ስርዓት ማዝናት እንደማይችል ከእንግዲህ በኋላ ብልጽግና ስርዓትን መልሶ ለመጠገን ጥረት ማድረግ ማለት አባይ ወንዝን በጭቃ ለመገደብ እንደመሞከር እንደሆነበት ሲያውቅ በእነ መስፈናሪያ በኩል ድጋሜ አብዮታዊ ዲሞክራሲን ለማስከተል የሚደረግ ጥረት ነው ብለን ነው የምንወስነው። ፋሲል፣ ስለዚህ ይሄ ጥያቄው የነ ፕሮፌሰር መስፍናሪያ ሐሳብ የራሳቸው ሳይሆን ከመንግስት የመጣ ሐሳብ ነው ነው የምትሉት? መጀመሪያ የተቋቋሙበት ዓላማ ሌላውን ትተ ነው፣ እስከ ዛሬ በቂ ማብራሪያ ሰጥተናል። ስለነ መስፍናሪያ ዛሬ ይህንን መግለጫ የሰጠው አረጋ ከበደ ጋር ሆኖ ነው። አረጋ ከበደ በአራት ብረት ለበስ ታንክ በስታንድባይ በሆነ ሄሊኮፕተር ተከቦ ነው ባህር ዳር ላይ የተቀመጠው። በመከላከያ ታንክ ተከቦ ያለ የክልል መስተዳደር ላይ ባይ ምስለኔ ከቀበሌ እስከ ክልል ድረስ መዋቅር የፈረሰበት አካል መልሶ የክልል መንግስት ለመምሰል ለመሆን ሳይሆን ለመምሰል በሚያደርገው የፕሮፓጋንዳ ጥረት ውስጥ መስተናሪያ የሚባል አንድ የአብዮታዊ ዲሞክራሲ አስከታይ ግለሰብ ከጎኑ አስቀምጦ የሚሰጠው መግለጫ ነው። አብይ አህመድ እኮ ጦር ጭኖ ወደ አካባቢያችን የመጣው ከባህር ዳር ጀምሮ እስከ እያንዳንዱ ቀበሌ ድረስ ብአዴን የሚባለው ፀረ አማራ ምሰሶ ተነቅሮ እንዳይወድቅበት ለመከላከል ሲል ነው። እኛ ደግሞ ከታች ወደ ላይ ከቀበሌ ጀምረ እስከ ክፍሉ አፍር ሰነዋል። ስለዚህ ይህን መልሶ ለመትከል በሚደረገው ጥረት ውስጥ እናረጋ ከበደ መሪ ሆነው ለመታየት መስለው ለመታየት መልሰው የባዴን መዋቅር ለመትከል እነ መስፍናሪያ ደግሞ ገለልተኛ ተቋም አሸማጋይ፣ ከመንግስት ገለልተኛ ሆነው ለመታየት ዲፕሎማት፣ የሰላም የእርቅ ኮሚሽን መስለው ለመታየት ሰላም አስፋይ መስለው ለመታየት እና ብይህ አምር ደግሞ አጀንዳችን ዝቅ ካለ የእኛን ፍላጎትና ሙቀት ለክተው ፋኖና የክልሉ መንግስት ችግሩ ይፍታ ወደሚል ራሳቸውን አግዝፈው ሀገራዊ ተቋም አስመስለው የስቴት ገዥ አስመስለው ለማየት የሚያደርጉት ጥረት ነው። እኛ በተቃራኒው አገሪቱ አለኝ የምትለውን የመጨረሻ ግድግዳ እያፈረስን ስለሆነ፣ ከማፍረስ አልፎ አከርካሪውን መጠን እያሽመደመርን ነው። ስለሆነ ይሄ ኢንተርፍትራፊ መከላከያ ሰራዊት የቀረውን መሳሪያ እና የሰው ሀይል ማርከንና ደምስሰን ወደ አዲስ አበባ ጉዞ ልንጀምር ዝግጅት ላይ ነው። በዚህ ሁኔታ ተኩስ አቁሞ ተኩሱ ተኩሶ የሚለን አካል የለም። ተኩስ አቁሞ ሊል ቢችል እንኳን መስፈናሪያ የሚባል ሰው አይደለም። ተኩስ አቁሙ የሚለው ምናልባት ስለ ኢትዮጵያ ሰላም፣ ስለ ኢትዮጵያ ልስትና ኩነት የሚጨነቅ ሌላ ዓለም አቀፍ ቅቡነት ያለው ተቋም አለ። ጥያቄው በሱ በኩል ቢመጣ እንኳን እኛ አስበንበት ነባራዊ ሁኔታውን ገምግመን ውሳኔ የምንወስድ ይሆናል እንጂ ስቴት ስፖንሰር ሆኖ የኖረ ሰውዬ መጥቶ በአማራ የህልና ትግልን ሊዘባበት አይገባውም ባይ እሺ ጥያቄው በፌደራል ደረጃ ይሄን ጉዳይ ጥያቄው ቀርቦ የፌደራል መንግስቱ ለሰላም ሲባል፣ በክልል ውስጥ መረጋጋት እንዲመጣ ሲባል ከአሁን ጀምሮ ለተወሰነ ጊዜ የተኩስ አቁም አውጅ አለው ቢል በእናንተ በኩል ተመሳሳይ የሆነ ምላሽ ትሰጣላችሁ? አንሰጥም። ጥይት ስላለቀበት የሚተኩሰው ስላጣ አሁን አብይ አህመድ ከሶስት ሳምንት በፊት የሚተኩሰው ጥይት የለውም መከላከያ የሚከዱ ልጆች የምንማርካቸው ልጆች የሚነግሩን መረጃ ይሄ ነው። ጥይት የለም ሎጂስቲክ የለውም መከላከያው ራስን ተከላከል ተብሎ ተቀምጧል። ስለዚህ እሱ የሚተኩሰው ሰው ጥይት ስላጣ ሎጅስቲክ ስላነሰው ነው። በተኩስ አቁም ዲፕሎማት መስሎ ለመታየት፣ የሰላም ኃይል መስሎ ለመታየት የሚሞክረው ሰ ችግሩም። የእናንተስ ሌላው እንግዲህ ይሄ በሀገራዊ ምክክር ኮሚሽን ስም የቀረበ አንድ አማራጭ ነው። የመንግስት አቋም ነው አይደለም? እሱን አላቅም። ከጀርባ መንግስት አለበት የተለያዩ አስተያየቶች መስጠት ይቻላል። በእናንተ በኩል የምትሰጡት አማራጭስ ምንድን ነው ማለት፣ አሁን ተኩስ ለማቆም የሚሆን በአጠቃላይ የክልሉን ችግር ለመፍታት በእናንተ በኩል የተቀመጡት ቅድመ ሁኔታዎችም ካሉ ወይም አጠቃላይ ችግሩ የሚፈታበት መንገድ ምንድን ነው ነው የምትሉት? እኛ በመጀመሪያ የፖለቲካ ጥያቄያችንን በሰላማዊ ሰልፍና በዲፕሎማሲያዊ መንገድ በዲሞክራሲ ትግል ጠይቀናል